ጤና ስልን እንደምን አርፍዳችኋል። የተከበራችሁ የፖድካስቱ ቤተሰቦች ሰላም አድራችኋል ወይ? ቅዳሜና እሑድ እንግዲህ በተጫዋቾች ዝውውርም ሆነ በዓለም የክለቦች ጨዋታ ቢዚ ሆኖ ነበር የቆየው። በእርግጥ የክለቦች ጨዋታ በርከት ያሉ ያልተጠበቁ ውጤቶችንም አስመዝግቧል። ጠንካራ ፉክክሮችንም ቡድኖች አድርገዋል። ትናንትና ሌሊት ላይ የተደረገው የማንቸስተር ሲቲ እና የአል ኤይን ጨዋታ በማንቸስተር ሲቲ 6 ለዜሮ አሸናፊነት ተጠናቋል። ይህ በጣም ብዙ ጎሎች የተቆጠሩበት ጨዋታ ነው። ለሲቲ በጣም ጥሩ በተለይም ደግሞ አዳዲስ ያዘዋወራቸውን ተጫዋቾች የተመለከተበት ነበር ማለት እንችላለን። ትናንትና ሪያን ቸርኪ ከሃላንድ የተቀበለውን ኳስ ማስቆጠር ችሏል። ለመጀመሪያ ጊዜ ለማንቸስተር ሲቲ የመጀመሪያ ጎሉን ማስቆጠር ችሏል። ይሄ ለአሰልጣኝ ፔፕ ጋርዲዮላ በጣም ጥሩ የሚባል የጨዋታ ቀን ነበረ። አዳዲስ የፈረሙ ተጫዋቾች በተለይም በቡድናቸው ውስጥ የሚያደርጉት እንቅስቃሴ ለአሰልጣኞች እጅግ በጣም ወሳኝ ነው። ራሳቸውን የሚያሳዩበት ከአሰልጣኞቹ የስልጠና እቅድ ተነስተንም ይሄን እቅድ በተመለከተ አሰልጣኞች ምን ያክል ያዋጣኛል አያዋጣኝም የሚለውን ነገር ቀድመው የሚያዩበት ነው ማለት እንችላለን ትናንት የማንቸስተር ሲቲ ሂደትም ይህን በደንብ የሚያሳይ ነው በተለይ ጎል አስቆጣሪው አዲስ ፈራሚው ሪያን ቼርኪ ጥሩ እንቅስቃሴ ሲያደርግ ስለተመለከት ነው ማለት ቀን ላይ የተደረጉ እንዲሁም አመሻሽ ላይ የተከናወኑ ጨዋታዎች አሉ ከትናንትና ጨዋታዎች ተነስተን ፍሉሜንሴ ድል ማድረግ ችሏል። ዩቬንቱስ ዋይዳድ ካዛብላንካን ካንንቴ ረቷል። ሪያል ማድሪድ እንዲሁ ሶስት ለአንድ በሆነ ውጤት የረታበት ጨዋታ ነበረ። እንግዲህ የቤሊንግሃም ቤተሰቦች ጁዲ እና ጆብ ቤሊንግሃም በዓለም የክለቦች ጨዋታ ጎል እያስቆጠሩ ነው። አርዳ ጉለር እንዲሁም ቫልቬርድ ያስቆጠሯቸው ኳሶች የጁዲ ቤሊንግሃምንም እንቅስቃሴ ጨምሮ እንግዲህ ሪያል ማድሪድ ትናንትና ድል ማድረግ ችሏል። ለአሰልጣኝ ጃቪ አሎንሶ በጣም ጥሩ የጨዋታ ጊዜ ነበር ማለት እንችላለን። በተለይ ቡርኑን በተመለከተ ከቡርኑ ጋር ያሉትን ጥያቄዎች በደንብ ለመመለስ የቡርኑ እንቅስቃሴ ቡርኑ በአለም ዋንጫው የሚያደርገው እድገት ለአሰልጣኙ በጣም አስፈላጊ ነው። ይሄን በግልጽ እየተመለከትን እንገኛለን። አሰልጣኙ ከጨዋታ በኋላ ዣቪ አሎንሶ እንደተናገረው ለጨዋታዎች ተጫዋቾቼ በአእምሯቸው የሚዘጋጁበት መንገድ አስደስቶኛል ብሏል። ከጨዋታ ታክቲክ አቀባበል እንዲሁም በሜዳ ላይ ከሚኖረው ብልጫቸውና በሜዳ ውስጥ ከሚኖራቸው የእንቅስቃሴ እድገት ጋር በተያያዘ በጣም ደስተኛ እንደሆነ እየገለጸ ነው የሚገኘው ዣቪ አሎንሶ። ይሄ በግልጽ የአሰልጣኙን ይፋ የሆነ የቡድን ግንባታ እድገት የሚያሳይ ይመስላል። በተለይ በላሊጋ፣ በቻምፒየንስ ሊግ በቀጣዩ ዓመት ለሚኖረው ትልቅ የውድድር አመት ይህ የቡድን ግንባታ እጅግ አጋዥ እንደሆነ አሰልጣኝ ዣቢ አሎንሶ ተናግረዋል። በዓለም የክለቦች ዋንጫ ጨዋታ ያለው ትልቁ ዜና ምንድን ነው? ደጋፊዎች ጨዋታዎችን እየገቡ እየተከታተሉ አይደለም። አብዛኞቹ ደጋፊዎች ጨዋታን የመከታተል ፍላጎት እያሳዩ አለመሆኑን ተከትሎ ፊፋ ብዙ ትችቶች እየተሰነዘሩበት ይገኛሉ። ነገር ግን የፊፋው ፕሬዚዳንት ዣን ኢንፋንቲኖ በጣም ስኬታማ የዓለም የክለቦች ዋንጫ ጨዋታ እያደረግን ነው የሚል ከሌላው ዓለም በተለይም ደግሞ ከሚዲያው ዓለም እየተለየ አስተያየት ሰጥተዋልና እውነታው ግን ብዙ ደጋፊዎች ጨዋታውን ለመከታተል ያላቸው ፍላጎት በጣም ዝቅተኛ ነው። ስቴዲየሞች በጣም ክፍት ሆነው ጨዋታዎችን እያደረጉ ይገኛሉ። በርከት ያለ ደጋፊ ስቴዲየም ውስጥ ገብቶ ይከታተላቸዋል ተብሎ የሚታሰቡ ጨዋታዎችም እንዲሁም ብዙ ደጋፊዎች ስቴዲየም ውስጥ በመገኘት እየተከታተሏቸው አይገኝም እና ይሄ አንዱ ትልቁ ጉድለት ነው በዚህ በክለቦች ዓለም ዋንጫ ላይ። ነገር ግን የፊፋው ፕሬዚዳንት ዣን ኢንፋንቲኖ እጅግ ስኬታማ የሚባል የዓለም ዋንጫ የክለቦች ውድድር እያደረግን ነው የሚል አስተያየት ነው የሰጡት። ያው ቡድኖች በዚህ የውድድር ዓመት በርከት ብለው በቁጥር በዝተው የዓለም ዋንጫው ሲደረግ የውድድሩ ረዥም መሆን የውድድሩ የጥራት ጉዳይም የተመረጡ ጨዋታዎችን የማየት እድል የነበራቸው የስፖርት ቤተሰቦች ጨዋታዎችን እንዳያዩ እያደረጋቸው ነው። ለምሳሌ የዓለም የክለቦች ዋንጫ ሲባል ከዚህ በፊት ትልልቆቹ የኮንቲኔንታል ዊነሮች ብቻ የሚያደርጉት ጨዋታ ነበረ። አሁን ይሄ የኮንቲኔንታል ዊነሮቹ ብቻ የሚሳተፉበት አይደለም። ይሄ በሌሎች ውድድሮችም መደበኛ ተብለው የሚታሰቡ ቡድኖች የሚመጡበት እና ረዥም የውድድር ፎርማት የተፈጠረለት ነው። ይሄ ኦዲየንስን ከመያዝ ገበያን ከፍ ከማድረግ የቴሌቪዥን ስርጭት የበላይነትን ከመቆጣጠር ጋር በተያያዘ ፊፋ ያቀደው ነገር ነው። ይሄ ጉዳይ ነገር ግን የመጀመሪያው አመቱ እንግዲህ ፈታኝ ሆኖበታል የፊፋው ፕሬዚዳንት ጃን ኢንፋንቲኖ ግን በምንም ታምር ይሄ በጣም ጥሩ የሚባለው የዓለም የክለቦች ዋንጫ ውድድር ነው የሚል አስተያየት ሰጥተዋል በዓለም የክለቦች ዋንጫ ጨዋታ እንግዲህ እየተሳተፉ የሚገኙ ቡድኖች አሁን ላይ ቡድናቸውን ለማጠናከር ዝግጅቶች እያደረጉ ይገኛሉ በተለይ ቀጣዩ የውድድር አመት ከነበረው ስህተቶቻቸው ወይም ደግሞ ከነበረው ዝቅታቸው ወጥተው የተሻለ ጠንካራ የሚሆኑበት አመት እንዲሆን ነው የሚፈልጉት። ለዚህም ነው እንግዲህ በርከት ያሉ ትልልቅ የሚባሉ ተጫዋቾችን ለማስፈረም ፍላጎታቸውን እያሳደሩ የሚገኙት። ከነኝ ቡድኖች መካከል ቦካ ጁኒየርስን ሁለት ለአንድ በሆነ ውጤት ያሸነፈው ባየር ሙኒክ የአርሰናሉን የአማካኝ ክፍል ተጫዋች ቶማስ ፓርቲይም ለማስፈረም ፍላጎት እንዳለው ተገልጿል። እንግዲህ የቶማስ ፓርቴ ጉዳይ እስካሁን ድረስ እልባት አላገኘም። ውሉ ከሰባት ቀናት በኋላ በአርሰናል የሚጠናቀቅ ነው የሚሆነው። ይህንን ተከትሎ እንግዲህ ተጫዋቹን ለማስፈረም ፍላጎት ካላቸው ቡድኖች ውስጥ ባየር ሙኒክ፣ ባርሴሎና እንዲሁም የሳውዲ ሊግ ውስጥ የሚገኘው ሂላል ከፍተኛ የሆነ ጥረቶች እያደረጉ ይገኛሉ። ባርሴሎና አማካኝ ክፍል ላይ በዘንድሮ የውድድር ዓመት እድሳት እንደሚያደርግ ሃንሲ ፊሊክ በተደጋጋሚ ተናግረው ነበረ። በተለይ ይሄ ልምድ ያለው ጨዋታን መቆጣጠር የሚችል ጨዋታን መምራት የሚችል ለተጋጣሚ አስቸጋሪ የሚባሉ የጨዋታ ቀናቶችን የሚሰጥ ተጋጣሚ ወደ ራሳቸው የጨዋታ ቀጠና በሚመጣበት ሰዓት የተጋጣሚን የመጫወቻ አስፈላጊ ዞኖችን በቀላሉ እንዳያገኝ የሚከለክል ወይም ደግሞ ሬዚስት የሚያደርግ ከባርሴሎና የጨዋታ መንገድ ጋር አዳፕት ለማድረግ የማይቸገር አማካኝ እንደሚፈልጉ ተናግረዋል ማሰልጣኝ ሃንስ ፍሊክ። ይህንን የሚያሟላ ነው ተብሎ የሚጠበቀው ተጫዋች ቶማስ ፓርቴ ነው። የቶማስ ፓርቴ ትልቁ ኳሊቲያው እንደምታውቁት ሂዝ ፓሰር፣ ፓስ በማድረግ የተሳካለት ተጫዋች ነው። በተለይ በሁሉም የሜዳ ክፍሎች ላይ ፓስ በማድረግና የተሳካ የፓስ ቅብብሎችን አድርጎ የቡድን የማጥቃት እንቅስቃሴዎችን ይበልጥ በማሳደግ ጥሩ አማካኝ ነው። በሪያል ማድሪድ እና በአርሰናል የሩብ ፍጻሜ ጨዋታ ወቅት የመጨረሻው የሜዳ ክፍል ላይ ሰባ አራት ወሳኝ የፔኔትሬሽን ፓሶችን ማድረግ የቻለና የፓስ ቅብብሎችን የፈጸመ ተጫዋች ነው። ስለዚህ የተጋጣሚ ሜዳ ላይም ፓስ በማድረግ የራሱ የሜዳ ክፍል ላይም ፓስ በማድረግ እንዲሁም አማካኝ ክፍል ላይ በሚኖሩ የጨዋታ ብልጫዎች ላይ ሲምፕል ክሬቲቭ ፓሶችን በማድረግ ቶማስ ፓርቴ የተቆለፉ ቦታዎችን በማስለቀቅ የተዘጉ ቦታዎችን ክፍት በማድረግ የማይደፈሩ ለማጥቃት በጣም አስቸጋሪ የሆኑ ቦታዎችን በማጥቃት ጥሩ የሚባል ተጫዋች ነው ይሄ ተጫዋች። ስለዚህ ባርሴሎና በቀጥታ ይህን ተጫዋች የሚፈልግበትም አንዱ ምክንያት ይሄ ነው። አሰልጣኙ ሃንሲ ፍሊክ በእርግጥ ተጫዋቹን እንፈልጋለን የሚል ግልጽ ነገር ባይናገሩም ተጫዋቹን እንደሚፈልጉት ግን የቅርብ ምንጮች ይናገራሉ። አሰልጣኝ ሚኬል አርቴታ ደግሞ ይህን ተጫዋች የማቆየት ፍላጎት እንደሌለው ተናግሯል። ያው 32 ዓመቱ ነው። ተደጋጋሚ የሆኑ ጉዳቶች እያስቸገሩት ነው። ይህ ተጫዋች እያሳለፍ ነው የውድድር ዓመት ማለትም እኛ ያለንበት ዓመት ላይ አርሰናል ጥሩ ለነበረበት ጉዞ 52 ጨዋታዎችን በእርግጥ አድርጓል። ይሄ ተጫዋች ከዛ በፊት ግን ባለፉት ሶስት ዓመታት የት ነበር የሚል ጥያቄ ያነሳሉ ያርሰናል የልብ ደጋፊዎች። ሆኖም ግን ከጉዳት በሚያገግም ሰዓት ከጉዳት ነፃ በሚሆን ሰዓት ይሄ ተጫዋች ልዩነት ፈጣሪ ተጫዋች ነው። ስለዚህ በጨዋታ አንዱ የሚፈለገው ወሳኙ ነገር ምንድን ነው? ለመፍትሄው ቅርብ የሆኑ ተጫዋቾችን በየትኛውም አማራጭ የቡድን አካል ማድረግ ነው። ይህንን ደግሞ የአውሮፓ ኤሊት ቡድኖች ያደርጉታል። እንደ ባርሴሎና አይነት ቡድን ለመፍትሄው ወሳኝ የሚባሉ ተጫዋቾችን ወዲያውኑ ከማስፈረም ወደኋላ የሚል ቡድን አይደለም። ባርሴሎና ላለበት ችግር፣ ባርሴሎና ላለበት እጥረት፣ ባርሴሎና ላለበት የእንቅስቃሴ ገደብ እንቅስቃሴውን የተሻለ ማሳደግ ይችላሉ ተብሎ የታሰቡ ተጫዋቾችን በየትኛውም ሁኔታ በየትኛውም መንገድ ውስጥ እነኚህን ጫናዎች ተቋቁሞ የግሌ ማድረግ ፍላጎት ያለው ቡድን ነው ባርሴሎና። በባየር ሙኒክ በኩልም አሰልጣኝ ቪንሴንት ኮምፓኒ ያሳለፈው የውድድር ዓመት ትልቁ ጥንካሬያቸው ማጥቃቱ እንደነበረ ባለፈው ሲናገር የሰማሁት ነበረ። ትልቁ ጥንካሬያቸው ማጥቃቱ ቢሆንም የመከላከል ባላንስ ላይ ግን ባየር ሙኒክ በቀላሉ ጎል የሚቆጠርበት አይነት ቡድን ሆኗል። የዲፌንሲቭ ሶሊዲቲ የምታቆማቸው የተከላካይ መስበር ተጫዋቾች ብቻ ሳይሆኑ የሚወስኑት ከነሱ ፊት የሚቆሙት የአማካኝ ተከላካይ ተጫዋቾች የተጋጣሚን ቡድን የፕሮግሬሲቭ አታክን የሚገድቡበትና ያን የማጥቃት እንቅስቃሴ የሚያቆሙበት ጥረት ነው የሚወስነው። ይሄንን በማድረግ ደግሞ ከተሟላ አቅም ጋር አብረው በአንድ ቡድን ውስጥ እየተመለከትናቸው ከምንገኛቸው ተጫዋች መካከል ቶማስ ፓርቴ አንዱ ነው። የቶማስ ፓርቴ የማጥቃት ሽግግሮችን የመገደብ የማጥቃት ሽግግሮችን የማስቆም የማጥቃት ሽግግሮች እንዳይጀመሩ በመከልከል ቶማስ ፓርቴ የተሟላለት የሚባል አይነት ተጫዋች ነው። እነዚህን ሁሉ ነገሮች በተለይም ደግሞ ይሄ የዲፌንሲቭ ኳሊቲዎቹ ላይ ቪንሴንት ኮምፓኒ በጣም ከሚወዳቸው አማካኞች መካከል አንዱ እንደሆነ ነው የሚነገረው። እንዳውም ትናንትና ያየሁት አንድ ዘገባ ምን ይላል ትክክለኛው ለዚህ ቦታ የሚሆነው ተጫዋች እሱ እንደሆነ ወስኗል ነው የሚለው። ይሄ የሴንተር ዲፌንሲቭ ዞኖችን ለመቆጣጠር በሚደረገው ሙቮች ይሄ ቨርቲካል ዲስራፕሽን አታኪንጎች እንዲሁም የቡድን አዲሽናል የመከላከል ባህሪ ተጨማሪ የመከላከል ባህሪን ጥንካሬ በመስጠት የኳስ ዲስትሪቢሽኖች ወይም ደግሞ የኳስ ስርጭት ጥራትን በመጠበቅም ቶማስ ፓርቴ ለባየር ሙኒክ የሚሰጠው ነገር ትልቅ እንደሆነ አምነዋል ይላል ቪንሴንት ኮምፓኒን። ስለዚህ ይህን ተጫዋች የማምጣት ከፍተኛ ፍላጎት አለው ማለት ነው። ያው እስካሁን ድረስ ተጫዋቹ ወደ የት እሄዳለው የሚለውን ነገር አላሳወቀም። በተደጋጋሚም ጋዜጠኞች ይህንን ለማወቅ አሁን ረፍት ላይ ከቤተሰቡ ጋር ጥሩ ጊዜ እያሳለፍ የሚገኘውን አማካኝ ወደ የት እንደሚሄድ ወሳኝ የሚባለውን መረጃ እንዲሰጣቸው እየወተወቱት ነው የሚገኙት እና ይህንን እሱ ይፋ ለማድረግ ፍላጎት ያለው አይመስልም። በተደጋጋሚ ይዘሏቸዋል እነኚህን ጥያቄዎች ነገር ግን የቅርብ ምንጮች እንደሚሉት ከሆነ አሁንም የማይሟጠጥ አሁንም ቢሆን ያላለቀ ፍላጎት ካለ በአርሰናል በአርሰናል ውስጥ ያልጨረስኩት ነገር አለ ብሎ ያምናል። በተለይ ከአርሰናል ጋር የፕሪሚየር ሊግ ዋንጫን የማንሳት ፍላጎት እንዳለው ይነገርለታል። ቶማስ ፓርቴ ይህን አለማሳካቱ ያለፉት ሁለት ዓመታት ቁጭቶች አሉበት ተጫዋቹ ጥሩ እየተንቀሳቀሰ በነበረበት እያሳለፍ ነው የውድድር ዓመት። ቶማስ ፓርቴ በፕሪሚየር ሊጉ የዋንጫ ጉዞ የመጨረሻ ሳምንታት ውስጥ ታጅቦ ውጤት ለማምጣት አልቻለም። ነገር ግን አሁንም በአርሰናል የመጨረሻ እድል የሚያገኝ ከሆነ አርሰናል 200,000 ፓውንድ ክፍያውን፣ ሳምንታዊ ክፍያውን መክፈል የሚችል ከሆነ የመክፈል ፍላጎት ካለው አዲስ ኮንትራት የመስጠት ፍላጎት ካለው 32 ዓመቱ ስለሆነ ምናልባት የአንድ ዓመት ኮንትራት ነው ሊሰጠው የሚችለው። ከዚህ በፊትም የጆርጊኒዮን ውል ስምምነት ሲያራዝም ያደረገው ነገር እንደዛ ስለነበረ የአርሰናል ፖሊሲም አብዛኞቹ ከ32 ዓመት ከ31 ዓመት በላይ ከ30 ዓመት በላይ ባሉ ተጫዋቾች ውስጥ የአርሰናል ነባር ፖሊሲ የነበረው ምንድን ነው? የረዥም ጊዜ ኮንትራት አይሰጥም አርሰናል የሚያደርገው ነገር ግልጽ ነው። የአጭር ጊዜ ኮንትራት ነው የሚሰጠው። ግን ይሄ የአጭር ጊዜ ኮንትራትን በተመለከተ መጀመሪያ በተጫዋቹ እና በክለቡ መካከል መተማመን መፈጠር አለበት። ይህንን መተማመን ክለቡ እያገኘው አለመሆኑ ነው እንግዲህ ቶማስ ፓርቴ ከአርሰናል ጋር የመለያየት እድሉ ከፍተኛ እንደሆነ የሚነገረው። ስለዚህ ሁለቱ ክለቦች ማለትም ባየር ሙኒክ እና ባርሴሎና ቶማስ ፓርቴን የማግኘት እድላቸው ከፍተኛ ነው። ወደ ሳውዲ ሊሄድ እንደሚችል ምልክቶች ቢኖሩ ወደ ሳውዲ ሄዶ በዚህ ሰዓት የመጫወት ፍላጎት አለው ወይስ የለው የሚለውም የሚነሳ ነው በእርግጥ ገንዘቡ አማላይ ነው ተጫዋቾች እየተቀመጠላቸው ያለው ገንዘብ ጭንቅላት የሚያጨው ገንዘብ ነው ከተማ የሚያድስ ገንዘብ ነው እየተሰጣቸው የሚገኘው ነገር ግን ቶማስ ፓርቴ ገንዘቡን ያስቀድማል ወይንስ ደግሞ ኳሱን በተለይ በትልቅ ሊጎች ውስጥ ትልልቅ ውድድሮችን እያደረገ መቆየት ይፈልጋል ቢለው፣ የእሱ ውሳኔ ይጠበቃል። ከእሱ ቅርብ የሆኑ ምንጮች እንደሚጠቁሙት ከሆነ ወደ ሳውዲ ሊግ መሄድ ቢፈልግ ኖሮ ቀድሞ ይሄድ ነበር። ነገር ግን አውሮፓ ላይ አሁን ባለኝ እድሜ፣ አሁን ባለኝ ብቃት የመጫወቱ አቅም አለኝ ብሎ ያስባል። በእርግጥም የመጫወት አቅም አለው። ከዚህ በኋላ እስከ ሶስት ዓመት አውሮፓ ላይ ምናልባት ሁለት ዓመት ቶፕ ሆኖ መጫወት ይችላል። ሶስተኛ ዓመቱ ላይ ደግሞ የስኳድ ፕሌየር ሆኖ መጫወት ይችላል፣ ቶማስ ፓርቲ። ምክንያቱም ልጁ እግር ኳስን የሚጫወተው በአእምሮ ፓሰር ነው። ሙቭመንቱ ያን ያክል ብዙ መሮጥን የሚያስገድድ አይደለም። በተፈጥሮ የሜዳ ክፍልን ለማካለል በሚያደርገው ጥረት ውስጥ የሜዳ ክፍልን የሚያካልልበት መንገድ የአእምሮውን የማሰራት ደረጃው ከፍተኛ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ማሳያ ነው። ቶማስ ፓርቴ በሁሉም የሜዳ ክፍሎች ላይ አጠቃቀሙ በጣም ያደገ የሚባል ተጫዋች ነው። ኳስ የሚቀበልበትና ኳስ ከእግሩ እንዲወጣ የሚያደርግበት መንገድ የተጠና ነው። ይህ ብዙ መሮጥን ብዙ ማካለልን የሚፈልግ አይነት ተጫዋች አይደለም። ያው እንደምታቁት የሲዲኤም ባህሪ ብዙ ማካለል ብዙ መሮጥን የሚጠይቅ ነው። ነገር ግን ይሄ ተጫዋች ብዙ ማካለል እና ብዙ በሮጥን እንደነ ስኮት ፓርከር እንደሚባሉት እንደ ድሮዎቹ የሲዲኤሚዎች ባህሪ አይደለም ያለው። ቆሞ ግን ሞዴሬተር ነው። እያንዳንዱን ነገር ይቆጣጠራል። እያንዳንዱን ነገር ይመራል። በእያንዳንዱ አደጋ ውስጥ አለ። በእያንዳንዱ መፍትሄ ውስጥ አለ። በእያንዳንዱ የመጀመሪያ ወሳኝ ፓሶች ውስጥ፣ ንክኪዎች ውስጥ አለ። በእያንዳንዱ አደገኛ የሚባሉ የተቆለፉ እንቅስቃሴዎች ውስጥ አስከፋች እሱ ነው የማጥቂያ ኪሶችን የሚያዘጋጅበት መንገድ የሚገርም ነው። የነ ማርቲን ኦደጋርድ እና የነ ጋብርኤል ማርቲኔሊ የመጨረሻ ወሳኝ የሚባለው ፓስ ነካኪሱ ነበረ። በአርሰናል እንደምታውቁት የቀኝ ዞን፣ የግራ ዞን ላይ ብዙ ንክኪዎቹ፣ በጣም ጂኒየስ የሆነ አእምሮ ያለው ተጫዋች ነበር። ፓርቴ፣ አንዱ ትልቁ ፈተናው ያው የፓርቴ ጉዳት ነው። ከጉዳት ጋር በተያያዘ ያለበትን ችግር መፍታት የሚችል ከሆነ ይህንን ችግሩን መፍትሄ የሚሰጠው ከሆነ ምናልባት ሜዲካል ካልቸሩን በባየር ሙኒክ እና በባርሴሎና ከአርሰናል ሜዲካል ካልቸር የተለየ ነገር ካገኘ ረዥም ጊዜ መጫወት ይችላል። ምክንያቱም ጤነኛ ከሆነ ሁሉንም ነገር ማድረግ የሚችል ተጫዋች ስለሆነ ማለት ነው። እንግዲህ በየትኛው መንገድ በየትኛው ሂደት ውስጥ የተሻለው ቡድን ይሄን ተጫዋች ያገኘዋል የሚለው የሚጠበቅ ነው የሚሆነው። እሱ ግን እንዳለው አውሮፓ ውስጥ ያልጨረስኩት ነገር አለ ብሏል። እስካሁን ድረስ አውሮፓ ውስጥ የመቆየት ፍላጎት እንዳለው ነው በተደጋጋሚ የሚናገረው። አውሮፓ ውስጥ ያልጨረስኩት ነገር ስላለ አውሮፓ ውስጥ ጨዋታ ይንቀጥላለው ብሏል በቀጣዮቹ 24ት ወራቶች ከዛ በኋላ በሚኖረው ሂደት ውስጥ እንግዲህ ወደ የት ይሄዳል የሚለው ነገር የሚጠበቅ ይሆናል ማለት ነው። እንዴት አያችሁት እንግዲህ የቶማስ ፓርቲ ጉዳይ በዚህ ሳምንት ትልቁ ዜና ሊሆን እንደሚችል ግልጽ ነው። ከኮንትራቱ ሰባት ቀን ያክል ብቻ ነው የቀረው። ተጫዋቹን ለማስፈረም ቪንሴንት ኮምፓኒ ትናንትና ፍላጎት አለው ተብሏል። እንደ ቢልድን ዋቢ አድርገውም የጻፉ ትልልቅ የአውሮፓ መገናኛ ብዙሃኖች አሉ። ባርሴሎና በሃንሲ ፍሌክ በኩል ይህንን ተጫዋች የማስፈረም ፍላጎት እንዳላቸው የቅርብ ምንጮች እየጻፉ ነው የሚገኙት። አርሰናል እንግዲህ ይህን ተጫዋች ውሉን የማደስ ፍላጎት እንደሌለው፣ ነገር ግን አሁንም ቢሆን በቀጣዮቹ ቀናቶች ይህን ተጫዋች በክለቡ ውስጥ የማቆየት ፍላጎት ካላቸው ግን እድል እንደሚሰጥ ተጫዋቹ ገልጸዋል። ያው ቶማስ ፓርቴ ከወጣም በኋላ በነገራችን ላይ ዙቢሜ እንዲህ ቢመጣም አርሰናል ሌላ በዚህ ባህሪ ውስጥ የሚገኝ ተጫዋች ያስፈልገዋል። ምክንያቱም በአካፕ ያስፈልገዋል የዴክለን ራይስን ወደፊት የመሄድ እንቅስቃሴ እንደገና መልሶ የዚህ ልጅ ያደገውን እንቅስቃሴ መገደብ ያለበት አይመስለኝ ሌላ የስድስት ቁጥር ሚና ያለው ተጫዋች ባህሪ ይፈልጋል አርሰናል እና ማን ሊሆን ይችላል የሚለው የሚጠበቅ ነው የሚሆነው። ያው ቀጣዮቹ ቀናቶች እንግዲህ የሚያሳውቁ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የተከበራችሁ የፖድካስቱ ቤተሰቦች ሰላም ዋሉ።